በካፋ ማህበረሰብ ዘንድ ከጥንት ጀምሮ ሶስት ዓይነት የቀብር ስፍራዎች ይታወቃሉ። እነኚህም ቃልቻዎች ወይም አላሜናኦ፣ ንጉሶች ወይም ታቴናኦና መደበኛ ሰዎች ሲያርፉ የሚቀበሩባቸው ናቸው። ለንጉሶች ከተዘጋጁ የመቃብር ስፍራዎች የሚንጆ ስርወ መንግስትን ያስተዳድሩ የነበሩ አስራ ስምንቱ ነገስታት የተቀበሩበት ስፍራ በጠሎ ወረዳ ያማ ቀበሌ ላይ ይገኛል። ይህ ስፍራ ታዲያ ለዘመናት ተጠብቆ ለዚህኛው ትውልድ ተላልፏል። በጊዜው የነበሩ የካፋ ነገስታትም በ300 ፈረሰኞች ታጅበው ከወራፎዎች ወይም ክልሎች ከተውጣጡ የሚክሬቹ አባላት ጋር በመሆን ስፍራውን ከጎበኙ በኋላ ማሽቃሮን እንደሚያከብሩ ይገለጻል። ይህ እውነት ታዲያ ጥንት እንደነበረው ሁሉ አሁንም ይከበራል። እኛም በዛሬው ዝግጅታችን ስለ ስፍራው ታሪካዊነት፣ ስፍራው ከማሽቃሩ ጋር ስላለው ግንኙነትና የቱሪስት መስህብ እንዲሆን የሚሰሩ ስራዎችን የሚዳስስ ፕሮግራም አሰናዳን። እስከ ፍጻሜው አብሮነታችሁ አይለየንም። ማሽቃሮ ከመከበሩ ቀደም ብሎ በጊዜው የነበሩ የሚንጆ ነገስታት ስፍራውን ይጎበኛሉ። ሲጎበኙ ታዲያ አካባቢው ሰላም መሆኑ ይገመገማል። የከፋ ስርወ መንግስት ሶስት ነው፣ መንጃ፣ ማቶና ሚንጆ ነው። ማቶ የራሱ መካነ መቃብር አለው። መንጃም መንጃዎችም እንደዚህም የራሳቸው መካነ መቃብር አላቸው። የመንጃው ሻቀረፉ የሚል ቦታ ነው ያለው። የሚንጆ ማን የማቶ ሽግያ የሚሉት ጉርጉፓ ቀበሌ ውስጥ አሁንም መካነ መቃብር አለ። ሶስተኛው የሚንጆ ንጉስ መካነ መቃብር ነው ይሄ። ስለዚህ ይሄ ሞጎ አመሰራረቱ የመጀመሪያው ሚንጆ ንጉስ የነበሩት ሲያርፉ የመጀመሪያው ይህንን ሞጎ መካነ መቃብር መነሻ ያደረገው የእሳቸውን አጽም ነው። ከዛ በኋላ የነገስታቱን በንግስና ዘመናቸውም ይሁን ካረፉ በኋላ እኩል ስለመሆናቸው ማሳያ እንዲሆን ሁሉም ተክተው ንጉስ የሚሆኑ ሲያርፉ እዚህ ነው የሚቀበሩት። የመጀመሪያ የንጉሱ መስረቱ እዚህ ነው እዚህ ነው

የሞነቶታ ጉቶ ማራይዲኖ በደ ይህ ክብረ በዓል እንደ ተባለው የመጨረሻው የከፋ ንጉስ ተይዘው ከሄዱበት ጊዜ ጀምሮ ለመቶ ሃያ ምናምን አመታት ተቋርጦ የነበረ። ነገር ግን ከ1998 ጀምሮ አሁን እዚያ አካባቢ መከበር ጀምሯል። ይሄ እንግዲህ ታሪካዊ ዳራው በፊት የከፋ ነገስታት በወንጌ ሸንበቶ ላይ የዘመን መለወጫ በዓል ከማክበራቸው አስቀድሞ እዚህ መከበር ግድ ስለነበር በየአመቱ 300 ፈረሶች በ300 ፈረሶች ታጅበው መጥተው ሞጎን ጎብኝተው እስኪመለሱ ድረስ ቦንጋ ላ አይከበርም። እዚህ መጥተው ጎብኝተው አካባቢው ሞጎ ወይ መካነ መቃብሩ አካባቢው፣ ደኑ አጠቃላይ የህዝቡ ሁኔታ ምን እንደሚመስል ቅኝት ተደርጎ ሰላም እንዳለ ሰላማዊ ሁኔታ ስለመኖሩ ተገምግሞ ለንጉሱ ሲቀርብ ነው ቦንጋ ላይ የሚከበረውና ያንን ታሪካዊ ዳራ ተከትሎ ነው አሁንም እዚህ እየተከበረ ያለው ሾሻ ሞጎ ሲታሰብ የከፋ ማህበረሰብ ትልቅነት አብሮ ይታሰባል። አብሮነት የከፋ ማህበረሰብ ህብረት ተያይዞ ይታሰባልና እንግዲህ ሾሻ ሞጎ ዛሬ ላይ እኛ ደርሰን ያለ ምክንያት የምናከብሩ አይደለም። በባህሪው መሽቀሮ የከፋ ማህበረሰብ ትውለ ከፋ በአጠቃላይ በአካባቢ ላይ ያለ በዞናችን ያለ በክልላችን ያለ በሀገር ውስጥም ከሀገር ውጭም ያለው የሚሰባሰብበት የሚመካከርበት፣ የተኮራረፈ የተጣላ የሚታረቅበት በዓል መሆኑ ይታሰባልና ይህ እንግዲህ በእኛ ዘመን ብቻ አይደለም። ሾሻ ሞጎ ላይ ቀደምት ነገስታትም ይህ አብሮነታቸውን ህብረታቸውን ሲያስቡ መካነ መቃብር አዘጋጅቶ የከፋ ነገስታት ሲያርፉ በክብር ወደዛ ቦታ እየመጡ ይቀበሩ ነበረና ይህ መካነ መቃብር በክብር ተጠብቆ በዙሪያ ደኑ ሳይነካ መከነ መካነ መቃብሩ ሳይነካ ምንም የወሰነ ሌሎች መሰል ችግሮች ሳይገጥሞ ተከብሮ ያለ የከፋ ቅርስ ማረፊያ ብለን የምንጠራው ቦታ ነው። ይህ ስርዓት አሁንም ቀጥሏል። ይህ ስፍራ በማህበረሰቡ ዘንድ ትልቅ አክብሮት ተሰጥቶት ይጠበቃል። የተከለለውን አጥር ማንም ሰው ሳይፈቀድለት ማለፍ አይችልም። ማህበረሰቡ የደን አጠባበቅ ባህሉም ከስፍራው ጋር ትልቅ ግንኙነት አለው ሞጎ ዝም ብሎ አይገባም በመሰረቱ ከንጉሱ የመጡ ተልእኮ የሚመጡ ሰዎችም በአጋጣሚ አሁን መንገድ ስላልነበረ እንጂ ፈረሶቻቸውን የሚያሳርፉበት የቀድሞው ቅድም እንዳልኮች ሚንጆ የመጀመሪያው የሚንጆ ንጉስ ቤተ መንግስታቸው የነበረ እዚህ ጋር አለ እዛ ነው ፈረሶቻቸውን የሚፈቱት እዛ ፈረሶቻቸውን ፈተው አርፈው እዚህ መጥተው ይሄ ሞጎ የሚጠብቁ አሉ። ዳውሾ ጋዶ እና ቱሮ በነዚህ ሰዎች ይጠበቃል። ይሄ ሞጎ እንዲሁ ዝም ብሎ በዋዛ አይደለም የሚጠበቀው ከምንም በላይ ክብር ተሰጥቶት ያካባቢ ማህበረሰብ ይጠብቃል። የአካባቢው ማህበረሰብ ያንን አክብሮ እንዲጠብቅም ከማድረግ አንጻር አሁን የጠራቸው ሰዎች ክትትል ያደርጋሉ። በባለቤትነት ያለማን ያለናስ ያለነሱ ፈቃድ ማንም አይገባ፣ ማንም አይወጋማ። ከንጉሱም ተልእኮ የመጡ ሰዎች እነሱን አስፈቅዶ ነው የሚገባው። ቅድምም ስርዓቱን እንዳያችሁት ሰላም ስለመሆኑ እነሱ ተጠይቀው ከፍቶ ለማስገባት ፈቃደኛ ሲሆኑ ብቻ ነው የሚገባውና፣ ማንም እንደመጣ ዝም ብሎ የሚገባበት አይደለም። ትልቅ ክብር አለው በማህበረሰቡ ዘንድ እስካሁን ደስ ተጠብቆ የቆየውም ማህበረሰቡ ከሚሰጠውም ቦታ አንጻር ነው ክብር አንጻር ነውና፣ እጅግ በጣም የተከበረ እና በማህበረሰቡ ዘንድ ትልቅ ቦታ ያለ ስፍራ ነው። እዚህ ላይ መጥቶ የምክር ቤት አባላቶችን ይዞ መጥቶ ተቀምጦ አበልቶ ከላ የሚጠብቁት ወንዶች አሉ። ይጠራሉ፣ ይመጣሉ። የከሳ ወታደር ካለ በርጠባ ካለ አርዶ ያበላሉ፣ ጠጅ ያጠጣሉ ቶ ያጠጣሉ ችግር ምንድን ነው? ላሉ ጦር ችግር አለ ይላሉ። የጋሻ ችግር አለ ይላሉ። ለዚህ የአገሩ የከፋ መነሻው እች ናት። የምንጆ መነሻም እዚህ ነው። ኋላ ነው እኮ ቦንጋ የወጡት ኋላ ነው የወጡት ኋላ ነው ወደ ጌሻ፣ ጨና፣ ገዋታ ወራ የተጀመረበት የሳቸው ግዛት ያደረጉበት መነሻው ከዚህ በእኛ ማህበረሰብ የቀብር ቦታ ለሶስት ይከፈላል። የነገስታት ሞጎ ይባላል። የባህላዊ እምነት ተከታዮች ጉቶ ይባላል። ከዛ የተቀረው ማሾ ነው የሚባለው። በዚህ ልክ ተከፋፍሎ አጽሜ ማሳረፍ ልምድ ሌላ ቦታ ወይም በሌላ ማህበረሰብ አለ የለም የሚለውን ነገር ብዙም የተለመደ እንዳልሆነ ብዙዎች ሲናገሩ ሰማለሁ። ይህም ቦታ እንደተባለው አሁን ማህበረሰቡ ከሚሰጠውም ክብር አንጻር እንደ አጠቃላይ በዚህ ልክ በሌሎች አካባቢዎችም ያልተለመደ ከመሆኑም ጋር ተያይዞ ለቱሪስት መስህብነት ትልቅ ቦታ ተሰጥቶት ቢሰራበት ትልቅ ለትውልዱም አሁን ላለነው ለኛም ጠቃሚ የሆነ ነገር ነውና ይሄን አሁን ለቱሪስት መዳረሻነት ከመጠቀም አንጻር አንደኛ በተለይ የተማሩ ሰዎች በደንብ ሊያጠኑበት በደንብ ለትውልድ ሊተላለፍ በሚችል መንገድ ሊጽፉበት ይገባል። እስካሁን ባለው ሁኔታ የሌሎች የውጭዎቹ ጸሐፊዎች ካልሆኑ በስተቀር አሁን አንዳንድ ራሳቸው ፈቃድም ተነሳስቶ መጽሐፍ የጀመሩ ያሉ ቢሆንም ተደራሽ አይደለም። ይሄንንም ሞጎንም በዛው ልክ ተገቢው ጥበቃ እና እንክብካቤ ተደርጎ ለትውልዱ እንዲተላለፍም ለዓለም እንዲተዋወቅ ከማድረግ አንጻር የሚመለከታቸው አካላት የድርሻቸውን ቢወጡ፣ የተማረ ሰው በመጻፍም በማስተዋወቅ፣ በፕሮሞሽንም፣ መንግስትም እንደ መንግስት ለማህበረሰቡ ባህልና ትውፊት ቦታ ሰጥቶ ትኩረት ሰጥቶ ሊበለጽግ የሚችልበት ሁኔታ መፍጠር መቻል አለበት። ይህ ስፍራ ተጠብቆ ለዚህኛው ትውልድ መተላለፉ ትውልዱ በራሱ ታሪክ እንዲኮራ ትልቅ እገዛን ያደርጋል። ከዚህ ቀደምም ያው ሾሻ ሞጎላ በየዓመቱ መተን እያከበርን ነው የምንሄደው። ይሄ ትልቅ ታሪካዊ ቦታ ነው። 18 ነገስታት የተቀበሩበት ቦታ ነው። ያንን መካነ መቃብሩን እያየን የምንመለስበት ነው የነበረውና የዛሬው ደግሞ በጣም ለየት የሚልና ህዝቡም ወንዱም ሴቱም በጣም ተለይተው እኔም ይኸው በሚታየኝ መንገድ በጣም ደስ ብሎኝ አልቦኝ የተጫወትኩት ነው ያለሁት እና እጅግ በጣም ደስ ይላል። ከዚህ ቅድም ከነበረው ሁሉ ለየት ያለ የበዓል አካባቢ ነው ያለውና እዚህ በመገኘት ደግሞ እጅግ በጣም ደስተኛ ነን። የከፋ ነገስታት መቃብር ቦታን እንግዲህ ጉብኝት አድርገናል። አንደኛ የዚህ ታሪክ ባለቤት በመሆኔ አያት ቅድመ አያት በዚህ ውስጥ ማለፋቸው በጣም ኩራት ይሰመኛል ሌላው ደግሞ ከዚህ ሌሎች የሀገራችን ህዝቦች የአፍሪካ ውስጥም በአለም ደረጃም ትልቅ ትምህርት የሚሆን ታሪካዊ ኩነት ነው ያለው ይሄ ኩነት እንግዲህ አጠቃላይ በነገስታት ደረጃ እንግዲህ ወደ 18 የሚጠጉ የከፋ ነገስታት መካነ መቃብራቸው የሚገኝበት ነው አጽናቸው ያረፈበት ነው እና በእንዲህ ደረጃ የሚገለጽ ኢትዮጵያ ውስጥም ሌሎች አካባቢዎች ላይም አላየውም። እንግዲህ አሁን ይሄ ደግሞ ዘመናዊ ኢትዮጵያ ከመመስረቷ በፊትም ቢሆን ትልልቅ ሰዎች መሪዎች፣ በተለይ ነገስታት የከፋ ነገስታት ለብቻ መቀበራቸው በራሱ ልዩ ልዩ ትምህርት የሚሰጥ ነው። ሾሻ ሞጎ ለሀገር ቅርስ ሊሆን የሚያስችለው በርካታ ታሪኮችን በውስጡ የያዘ ነው። ለጥናትና ምርምር ስራዎች እንዲሁም ለመስህብነት ክፍት እንዲሆን በህብረት መስራት ያስፈልጋል። ይህንን ከማልማት አንጻር እንግዲህ ክልል እንደ ክልል መስራት ያለብን በርካታ ነገር አለ። መንግስታችንም የህዝቡን ባህል፣ ቅርስ፣ የድሮ ታሪኮችን ሁሉ የማበልጸግ የማጎልበት ተግባር ላይ በርካታ ስራዎችን እየሰራ ያለበት ሂደት አለ። በዚህ ሂደትም ደግሞ እያንዳንዳችን በአመራር ዘንድ በህዝብ ዘንድ በተለያዩ ማህበረሰብ ክፍሎች ሁሉ ሊጠናከሩ የሚገባ ጉዳዮች የሚገቡ ጉዳዮች አሉ። ይሄን አካባቢ የማልማት ጉዳይ፣ አሁን የመንገድ መሰረተ ልማት የማስከፈት ጉዳይ፣ ቱሪስቶች መጥተው በቀላሉ ይሄን የ18ቱን ነገስታት መካነ መቃብር አይቶ እንድመለሱ የማድረግ የቱሪስት መስህብ ለማድረግም የሚሰሩ ተግባሮች ላይ በርካታ ስራዎችን መስራት አለብን ብዬ አስባለሁ። ከዚህ በበለጠ ደግሞ ህዝቡ በዚህ አይነት መንገድ እንዲተደራጅቶ ወጥቶ በዓሉም በሚያከብርበት አይነት መንገድ ከዚህ በኋላ ያለውን ጉዳይ የማልማት የመጠበቅ እስካሁን ጠብቆ ላቆየውም እያመሰገንን የበለጠውን ጠብቆ አጠናክሮ መሰረተ ልማቱንም አጠናክሮ ሁሉም ሰው መጥቶ እንዲያከብር የማድረግ ጉዳይ ላይ ሁላችንም የድርሻችንን መወጣት አለብን የሚል ነገር ነው። እዚህ ላይ አንደኛ፣ እንደ ዞንም፣ እንደ ክልል፣ እንደ ሀገርም ከታሪክ አንጻር ብዙ በጣም ያልተነገሩ ቱባ ቱባ ባህሎች አሉት የከፋ ብሔር። ከዚህ ውስጥ አንዱ አሁን ያለው የነገስታት የቅብብሎች ስርዓቱ ነው። ይሄንን በተለይ ዩኒቨርሲቲዎች ኢትዮጵያ ውስጥ ያሉ የታሪክ ቅርስ ተመራማሪዎች፣ ሙዚየሞች እነዚህን ቦታዎች መጥቶ በመቃኘት የሀገር ቅርስ ማድረግ አለባቸው። ማሽቃሩ የጥንት አባቶች በሚያከብሩበት አኳኋን ይከበራል። ትውልዱ ባህሉን በሚገባ እንዲያውቅና እንዲዘክር የተለያዩ ተግባራት እየተከናወኑ ይገኛል። ያንን ታሳቢ አድርገን አሁን ላይ ለትውልድም እንዲሸጋገር በማሰብ ሰፊ ስራዎችን በዚህ ጉዳይ ላይ እንሰራለን። ሾሻሞጎ ላይ የሁላቸውም እንደሚታወቁት ቅድም ቀደምት አባቶች ያደርጋሉ ያልናቸው ሁነቶች አንዳቸውም ሳይንጠባጠቡ ነው አሁን ላይ የሚደረጉት። የፈረስ ቡት እዛ ይቀርባል። ፈረስ ይዞ ማህበረሰብ ይቀርባል። በጋራ ይወያያል፣ ይነጋገራል፣ ይመካከራል፣ ባህልን ያጎለብታል። ስለዚህ አሁን እነዚህ እውነቶች ከምንም እንዳይጎሉ እናደርጋለን። ሾሻ ላይ ያለውን ጥብቅ ደን የንጉሱን የነገስታትን መካነ መቃብር ጨምሮ ማህበረሰብ ራሱ ነው የሚጠብቀው። ደሞዝ ተከፍሎለት አይደለም፣ አበል ተከፍሎለት አይደለም፣ ወይም ተልእኮ ተሰጥቶት አይደለም። ማህበረሰቡ የንጉሱን አካባቢ የመጠበቅ የማኖር የመንከባከብ ለትውልድ ማሸጋገር ኢሴት ተላብሷል። አሁን አዳጊ ትውልድም ቢሆን በዙሪያ ያው ሁሉም አካባቢ ሲትሄዱ የሆነ ይዞታ የራሱ ወሰን አለውና ወሰን ላይ ሲደርስ ከታች ከራሱ ያስቀራል የሾሻ ማህበረሰብ ምክንያቱም ወደ ላይ ወደ መንግስት ይዞታ ወደ ንጉሱ ይዞታ ገፍቼ እርግማን እንዳይደርስብኝ፣ የከፋ ህዝብ ሀዘን እንዳይደርስብኝ ብሎም ጭምር ያስባልና ይህንን አድርጎ ጠብቆ ያኖራል። ስለዚህ ሾሻ ላይ እኛ በዓል በጣም በሚደምቅ ሁኔታ ነው የምናከብሮ፣ በጣም በአማረ ልክ ነው የምናከብሮ። ክብረን የከፋ ተወላጆች በሙሉ ይገኙበታል። በጋራ ተገናኝተን በጋራ አድምቀን አከብረን ተመልሰን ነው ቦንገሻን በቶ ላይ ወደ ማክበር የመጣ ነው እና ብዙ የራሱ ታሪካዊ ዳራ ያለው ነው። ያው ቀደም ምስል እግሱ በነበሩበት ሰዓት የመስከሬ ባረ ከመከበሩ በልጅ ሶስት መቶ ፈረሶች የተለያየ ልብስ ለብሰው እዚ በጥተው ጎብኝተው ከተመለሱ በኋላ ነው መስከረው የሚከበረው። አሁንም እንግዲህ እያደረግን ያለው ለማስታወስ ነው፣ ታሪክ ለማስታወስ። ከዛ በፊት እዚህ ቦታ ላይ መተ ታሪካዊ ቦታ ጎብኝተህ አለብን ተላለ። የዘንድሮ ማሽቃሮ ትውልዱ የቀደሙ አባቶችን ታሪክ በተገቢው እንዲያውቅ እድል የፈጠረ ነው። ለዚህ ማሳያው ጥንት ነገስታት ይጠቀሙበት የነበረውና ከ120 ዓመት በፊት ተወስዶ የነበረው የካፋ ነገስታት ዘውድና መቀመጫ መመለሱና መጎብኘቱ ነው። የነገስታቱ መቃብር የሚገኝበት ስፍራም በዞኑ የቱሪስት መስህብ ስፍራዎች አንዱ ሆኖ ተመዝግበዋል። ስፍራው ይበልጥ እንዲለማ መስራት ያስፈልጋል። ለቱሪስት መስህብ ሊሆን እንዲችል የተለያዩ ነገሮችን ማድረግ ያስፈልጋል። ሊጎበኝ እንዲችል ያው መንገድ ማስተካከል የሚያስፈልግ ነው የሚሆነው። መንገዱ በተወሰነ መልኩ የተጀመረ ነው። ያው ክረምት በመግባት የቆሙበት ሁኔታ ነው ያለው። ቀጣይ ያንን ነገር አጠናቅሮ ሰው በቀላሉ ሊገባ የሚችልበት ሁኔታ ማድረግ ያስፈልጋል። ከዛ ውጭ እንግዲህ ወደፊት ሰፊ ቅል ይዞ እዚህ ማረፊያ የተለያዩ ነገሮችን ማድረግ ሰው መጥቶ እንዲህ አሳሶስተው ለዘመን አካቢ ጀምሮ ያለውን ታሪካዊ ቦታ ማየት የሚችልበት ሁኔታ ማድረግ ነው። እሱ ብቻ ሳይሆን ብዙ ያልተጻፉ ነገሮች ይኖራሉ። እነዛ የሚጽፉ ተመራማሪዎች፣ ጸሐፊዎች የሚችሉበት የሚችልበት ቦታ ነው። ወደፊት ደግሞ እያደጉ ያሉ ለትውልድ ታሪኩን የሚያቀባብሉ ህጻናትና ወጣቶች እንደዚህ ያሉ ለቶ ማየት የሚችሉበት ሁኔታ ማድረግ የሚያስፈልግ ነው የሚሆነው። ቦታው ኦሬዲ የሪዘርቭ ነው። ለዛ ግን መልማት የሚገባው ነገር ድነማ ያው ማህበረሰቡን መተባበር መቻል አለብን። ከታች ጀምሮ እስከ ላይ ያለን አካላት በጋራ ተገናኝተን ከፊት ትልቅ የቱሪስት መ መዳረሻ መሆን የሚችልበት ሁኔታ ማድረግ መቻል አለብን የሚል አሳብ ነው። ማህበረሰቡ አኩሪ ታሪክና ባህል እንዳለው ማሳያ የሆነውን ይህንን ስፍራ በተሻለ መልኩ አልምቶ ለትውልድ እንዲተላለፍ ከማድረግ ባለፈም የቱሪስት መስህብ እንዲሆን ለቀጣይ የተያዙ እቅዶች እንዳሉ ተገልጿል። በተለይም ትላልቅ ሰዎች፣ አዛውንቶች፣ ሽማግሌዎች ታሪክ አዋቂዎች ናቸው። ይህንን ፕሮግራም በጣም እንዲጎለብት ያደረጉት። አሁን ላይ ወጣቶች ይሳተፉበታል፣ ህፃናት ይሳተፉበታል። ለምንድነው ሾሻ ላይ ይህንን በዓል የምናክብረው የሚለውን አስተሳሰብ ህፃናት ሳይቀሩ ተረድቷሉ። በቦታው ተገኝተው ሁላችሁም እንደምታዩት በደመቁ ሁኔታ አክብረው ይውላሉና ቀጣይ ላይ ትውልድ ይህንን ጉዳይ ይረከባል ነው። ሾሻ ሞጎ እጅግ በጣም የከበረ የቱሪስት መዳረሻ መሆን የሚችል ቦታ ነው። የቱሪስት መዳረሻም ስለሆነ ነው እኛም ጭምር ተነስተን እየሄድን ያለነው ነውና ነገር ግን በመዋቅር ደረጃ በተፈቀደልን እድል የተሰጠንን እድል ተጠቅመን አመቱ ሙሉ ይህንን አጀንዳ ከመገምገም እና ከመስራት አንጻር ውስንነቶች ያሉበት ይመስለኛል። አሰሆል ኦቨርኦል ይሄ ውስንነት አሉ ስል የራሱ የሆነ ወራዊ፣ የሩብ አመት፣ አመታዊ እቅድ ክንውን፣ ገምገማ እያደረጉ መሄድን የሚፈልግ ይመስለኛል እና እሱን አጠናክረን እንሰራለን ብለን ነው የምናስበው። አሁን እያደገ የመጣው የኛ አሰራር ሾሻ ሞጎን ስናከብር የማቀበሌ ላይ አንዳንድ ጊዜ ፕሮግራም አድርገን ስናከብር ነበር። አንድ ወቅት ላይ ትንሽ ቆይ ደግሞ ወደ ከተማ ላይ ጠሎው ወረዳ ወደ ከተማ ማዕከል ላይም ስናከብር ነበረ። አሁን ሙሉ ፕሮግራማችን ለምን ሾሻ ሞጎ ላይ እዛው ቦታው ጋር እናከብር የሚል ነገር ተይዞ ነው በዚህ አመት የተለየ ድባብ እንዲፈጠርለት ያደረግ ነው። ቢያንስ ምንም አይነት ክረምትም ቢሆን አስቸጋሪም ቢሆን ፈረስ ተመቻችቶ እዛ ከባቢ ውበት ያላቸው ድንኳኖች፣ ሼዶች ተዘጋጅቶ እዛው አክብረን እዛው ጨርሰን እዛው ተመራርቀን መለያየት መቻል አለብን የሚለውን ነገር ይዘን ስንመጣ ኮንቲኒስሊ ቦታው የቱሪዝም መዳረሻ መሆን መቻል አለበት የሚል እሳበ ስለነበረን ነው። ከዚህ አንጻር አምና ላይ በጋራ ስንነጋገር የመንገድ ስራ በጣም አሳሳቢ ነበረ። አጠቃላይ የከፋ ማህበረሰብ ቢያግዘን የሚል ነገርም ስናቀርብ ነበረ። እውነት ለመናገር በዚህ አጋጣሚ የዞናችንን መንግስት በጣም ላመሰግን እፈልጋለሁ። የዞን ትራንስፖርትና መንገድ ልማት መምሪያም በጣም የሚመሰገን ነው። እና ተጋግዘን አሁን የመንገድ ስራ ጀምረናል። ኦልሞስት የተወሰነ ርቀት በመኪና ማስገባት በሚችልበት ሌቨል ገፍተን ሄደናል። ክረምት በመሆኑ ነው ያልተጠናቀቀው። ነው እና ማሽንም እዛው ውስጥ በሂደት ላይ በተግባር ሂደት ላይ ያለው ማሽን አለ እና ይህንን በጋ ተጠቅመን እኛ መንገድ እናወጣለን ብለን እናስባለን። ከዞን መንግስት ጋር አጠቃላይ የከፋ ማህበረሰብም አግዞ ነው። ስለዚህ ለቱሪዝም መዳረሻ ምቹ ሁኔታ እንፍጠር ስንል ቁጥር አንድ የሚታሰበው መንገድ ነው። በመንገድ ነው ቱሪስት ሊሄድ የሚችለው በመንገድ ነው መንገድን ተከትሎ ነው መብራት ሊገባ የሚችለው፣ መንገድን ተከትሎ ነው ሎጅ እዛ አካባቢ ሊፈጠር የሚችለው፣ ሌላም ነገር ሊፈጠር የሚችለው ነው። እና በዚህም አመት በጀት ይዘን በበጀት የሚሰሩትን ሌሎች አካባቢዎች ላይ እየሰራል። እሱን አካባቢ ደግሞ በማህበረሰብ ተሳትፎ በወረዳም ተጋግዘን፣ እንደዚሁም ደግሞ የዞን መንግስታችንም አግዞ በተወሰነ መልክ መንገዱን በዚህ አመት ፍሪ እናደርጋለን ብለን እናስባለን። ከሱ ባሻገር የባህል መንደር ምስረታ እዛ ጋ በጣም ይታሰባል። የባህል መንደር ምስረታ የዚህ አለመኖር በራሱ ለተቋሙ ብዙ ትኩረት እንዳንሰጥ የሚያደርግ ይመስለኛል። እና የባህል መንደር እዛው አሁን እየተግባባን የባህል መንደር መመስረቻ ቦታ ከይገባኛል እንዲነጻ የማድረግ ስራዎችን ጀማምረናል። ና እኛ በራሳችን በወረዳ አቅም ማህበረሰባችን በማስተባበር የተሻለ የባህል ቤት ይዛ እንገነባለን ብለን እናስባለን። የባህል ቤት ስንገነባ በዙሪያው በርካታ ባህላዊ ይዘት ያላቸውን አትክልት መትከል ብንችል፣ የሌማት ትሩፋት ስራዎችን እዛ አካባቢ መስራት ብንችል፣ አድሮ ውሎ ሙዚየም ማድረግ ብንችል አሁን ደረጃ በደረጃ የተለያዩ ሙዚየሞች አሉን። እዚህ እኛም ጋር ከፋ ላይ ብሔራዊ የቡና ሙዚየም ተቋቁሞ ስራ እየሰራ ነው ያለው። እኛም ጋር ወረዳዊ የባህል ሙዚየም የባህል ቤት ብንገነባ ጠሎ ላይ የባህል ቁሳቁሶች ምን ምን አሉን ብለን አምጥተን እዛ ማሰባሰብ እንችላለን። የሚሄድ ሰው በዛው ዙሪያ ጠሎ ላይ ሀላ ላይ ምን ተገኘ ምን አለ ገና ከመሄዱ በፊት ወደ ሳይት ከመሄዱ ወደ ጉብኝት ቦታ ከመሄዱ በፊት ሹፓ ላይ ምን አለ ኦዳ ላይ ምን አለ ሻዳ ላይ ምን አለ የሚለውን ቼክ አድርጎ እንዲሄድ የማድረግ ሳቢ የማድረግ ምቹ የማድረግ ሁኔታዎችን ማጠናከር መቻል አለብን። ውድ ተመልካቾች፣ ይህ ስፍራ ተጠብቆ ለዚህኛው ትውልድ መተላለፉ ትውልዱ በራሱ ታሪክ እንዲኮራ ትልቅ እገዛን ያደርጋል። ስፍራው ይበልጥ ለምቶ ለተቀረው ዓለም እንዲታወቅ እንዲሁም ሰፊና ተነግሮ የማያልቅ ባህል እንዳለን ማሳወቅ ይጠበቅብናል።